በቅድሚያ የዕለቱን አበይት ጉዳዮች እናስተዋውቃችሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲውን ኦርቶዶክሳውያን ግድያ ሃይማኖታዊ አይደለም ባለበት ቅጽበት ተጨማሪ ኦርቶዶክሳውያን መገደላቸው ሰምቷል። በድሮን ጥቃቱ 16 ሰዎች ሲገደሉ ሌሎች 22 ሰዎች ቆስለዋል ሲሉ አንድ የህወሓት ባለስልጣን ተናግረዋል። ዓለም አቀፉ ማህበረሰብ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስድ ተመድ አሳስቧል ጤና ይስጥልኝ ኢትዮ ሪፖርቶች ነን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ በምስራቅ አርሲ የኦርቶዶክሳውያንን ግድያና የወጣቶች አፈና አሁንም ተባብሰው እንደቀጠለ የአካባቢው ምዕመናን ለማህበረ ቅዱሳን ቴሌቪዥን ተናግረዋል ዳራ አንድ ቀን 2018 ዓ.ም ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ ሶስት ሰዓት ገደማ ሶስት ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸውን ከአካባቢው የደረሰው መረጃ አመላክቷል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ በእጅጉ ጥላሁን ቦጌና ሕፃን ጻድቃኔ ሰራዊቱ የተባሉ ኦርቶዶክሳውያን ይገኙበታል። ስርዓተ ቀብራቸው በጠለታ ቅዱስ ገብርኤል ቤተክርስቲያን ትላንት ዳር አንድ ቀን 2018 ዓ ም ከቀኑ ሰባት ሰዓት ላይ ተፈጽሟል። በተጨማሪም ከዚህ ቀደም በነበሩ የኦርቶዶክሳውያኑ አፈናና ግድያን በተመለከተ መረጃ አቀብላችኋል በሚል ምክንያት የአካባቢው ወጣት ምዕመናን ወደ አልታወቀ ስፍራ ታስረው እየተወሰዱ እንደሚገኝም ምዕመናኑ ለማህበረ ቅዱሳን ቴሌቪዥን ተናግረዋል። በስፍራው ላይ የጸጥታ ኃይል ቢኖርም የሰብአዊ ድርጊቱን አፈናና ግድያውም ተባብሰው መቀጠሉን መረጃዎች ያመላክታሉ። ከዚሁ ጋር በተያዘ በአሁኑ ሰዓት ሴቶችና ሕጻናት አካባቢውን ለቀው ወደ ሌላ ቦታ እየሸሹ እንደሆነም ተጠቁመዋል። በተያዘ ዜና የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲውን ኦርቶዶክሳዊያን ግድያ ሃይማኖታዊ አይደለም ባለበት ቅጽበት ተጨማሪ የኦርቶዶክሳዊያን መገድላቸው ሰምቷል። ጉባኤው ከኦርቶዶክስ ውጪ ሌላ ቤተ እምነት አማኞች እንደተገደሉበት ባልገለጸበት ሁኔታ የአርሲውን ግድያ የሃይማኖት ተኮር አይደለም ማለቱን ከጳጳሳት እስከ ምዕመናን ቁጣን ቀስቅሷል። ጉባኤው ከጥቅምት 25 እስከ 30 በአምስት ቀናት ውስጥ በዞኑ ጉና ሲርካ፣ መርቲና ቄላቤ ወረዳዎች ባደረገው ማጣራት ጥቃቱ ሃይማኖት ተኮር አይደለም የሚል ሪፖርት አውጥቷል። ጉባኤው ያስተባበለውን ግድያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግድያው ሃይማኖት ተኮር መሆኑን አረጋግጣ ሐዘኗን መግለጿም ይታወሳል። በአንድ ሰሞን የተገደሉት ከሰላሳ በላይ ንጹሐን ወገኖች የኦርቶዶክስ አማኞች መሆናቸው ተረጋግጦ በቤተ ክርስቲያን ቅጥር ግቢ መቀበራቸው የሚያረጋግጡ መረጃዎችም ጭምር ወጥተዋል። ይሁን እንጂ የሃይማኖት ጉባኤው ከአንድ ሳምንት ባነሰ ቀናት ውስጥ ግድያውን አጣርቻለሁ ብሎ ያቀረበው የማስተባቢያ ሪፖርት ኦርቶዶክሳውያንን አስቆጥቷል። ከሊቀ ጳጳስ እስከ ሊቃውንት ከመምህራን እስከ ተራ ምዕመናን በጉባኤው ማስተባቢያ ላይ ቁጣቸውን እየገለጹ ይገኛሉ። የደቡብና ምዕራብ በአፍሪካ ሀገረ ስብከት ሊቀ ጳጳስ አቡነ ሄኖክ ጉባኤው ግድያውን ካስተባበለ በኋላ በይፋዊ ማህበራዊ ገጻቸው ባሰራጩት አጭር መልእክት ማዘናቸውን ገልጸዋል። ጳጳሱ ትካዜ ምን ነው በተመዘነ ኖሮ፣ መከራየም ሁሉ ምን ነው በሚዛን ላይ በተደረገ ኖሮ ከባህር አሸዋ ይልቅ ይከብድ ነበርና፣ ስለዚህ ቃሌ ደፋር ሆኗል የሚል የመጽሐፍ ቅዱስ ቃል በመጥቀስ ምህረትህ በቶሎ ታግኘን እጅግ ተቸግረናልና የሚል መልእክት አስተላልፈዋል። በርካቶች የሃይማኖት ጉባኤ የድርጊቱን ሰለባዎች በትክክል ከመለየትና መፍትሄ ከማፈላለግ ይልቅ የመሸፋፈን ስራ እንደሰራ በመግለጽ ተቃውሞም እያሰሙ ይገኛል። በድሮን ጥቃቱ 16 ሰዎች ሲገደሉ ሌሎች 22 ቆስለዋል ሲሉ አንድ የህወሓት ባለስልጣን ለኤኤፍፒ ተናግረዋል። የፈረንሳይ ዜና አገልግሎት የሆነው ኤኤፍፒ በሰሜናዊ ኢትዮጵያ ዳግም ስለተቀሰቀሰው ግጭት እስካሁን የምናውቀው መረጃ በሚል ርዕስ ዛሬ አንድ ዘገባን አስነብቧል። ባለፈው ረቡዕ የአፋር ክልል ባለስልጣናት ከአጎራባች ትግራይ ክልል የመጡ ታጣቂዎች ወሰን አልፈው ወረራ መፈጸማቸውን እንዳስታወቁ በመጥቀስ የጀመረው ዘገባው በዚህም ስድስት ወረዳዎችን መቆጣጠራቸውንና በሰላማዊ ሰዎች ላይ የሞርታር ጥቃት መፈጸማቸውን እንደገለጹ አውስቷል። አንድ ስሙ እንዳይገለጽ የጠየቀ የሰብአዊ እርዳታ ድርጅት ምንጭ ለዜናው ታሩ በሰጠው መግለጫ የተባለው ጥቃት መፈጸሙን ማረጋገጡን ኤኤፍፒ ዘግቧል። በዚህ ጥቃት በአብዛኛው ሴቶችና ሕጻናት የሆኑ ወደ 18 ሺህ ያህል ነዋሪዎች መፈናቀላቸውን የገለጸው ምንጩ እነዚህ ተፈናቃዮች ያላቸውን እርዳታ የማግኘት ተስፋም ጠባብ መሆኑን መናገሩንም ዘገባው ያስረዳል። ኤኤፍፒ ዘገባውን ሲቀጥል አንድ ለህወሓት ባለስልጣናት ቅርበት ያለው ምንጭ ደግሞ ይህ ጥቃት የተፈጸመው በአፋር ክልል በሚንቀሳቀሱትና የትግራይ የሰላም ኃይል ተብለው በሚጠሩት ኃይሎች መሆኑን እንደነገረው ገልጿል። ይህ ኃይል ከቀድሞ የህወሀት ከፍተኛ አመራር አቶ ጌታቸው ረዳ ጋር ግንኙነት እንዳለው ምንጩ መናገሩን የጠቀሰው ዘገባው በዚህ ጉዳይ አቶ ጌታቸውን ለማነጋገር ሞክሮ እንዳልሳካለትም አስታውቋል። በሌላ በኩል ባለፈው አርብ ህወሀት ባወጣው መግለጫ የፌዴራል መንግስቱ የድሮን ጥቃት እንደተፈጸመበት መግለጹን የጠቀሰው ዘገባው በጥቃቱም በታጣቂዎቹና በነዋሪዎች ላይ ጉዳት እንደደረሰ ማስታወቁን አውስቷል። ከዚህ መግለጫ በኋላ አንድ የህወሀት ከፍተኛ ባለስልጣን ማነጋገሩን የገለጸው ኤኤፍፒ እኚህ ባለስልጣን የድሮን ጥቃቱ በትግራይ ክልል ውስጥ እንዳልተፈጸመ እንደነገሩት አስረድቷል። ባለስልጣኑ ጥቃቱ የተፈጸመው በአፋር ክልል ውስጥ በሚገኙ ታጣቂዎቻቸው ይዞታ ላይ እንደሆነ ገልጸው በዚህም ቢያንስ 16 ታጣቂዎች ተገድለው ሌሎች 22 መቁሰላቸውን እንደተናገሩ አስታውቋል። ኤኤፍፒ ጨምሮም በድሮን ጥቃቱ የደረሰውን ጉዳት በተመለከተ ከገለልተኛ አካል ማረጋገጥ እንዳልቻለ ገልጾ የፌዴራል መንግስት በዚህ ጉዳይ ለቀረበላቸው ጥያቄ መልስ እንዳልሰጠ አስረድቷል። የእርዳታ ድርጅት ሰራተኛ የሆነው ምንጩ በበኩሉ የድሮን ጥቃቱ መፈጸሙን አረጋግጦ የሟቾችን ቁጥር ግን ማቅረብ አለመቻሉን ዘገባው አስታውቋል። ዓለም አቀፉ ማህበረሰብ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃን እንዲወስድ ተመድ አሳስቧል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ኃላፊ በሱዳን ኤልፋሽር አሽር እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወሰድ አሳስበዋል። ዓለም የዘር ማጥፋት ወንጀል እስኪታወጅ ድረስ መጠበቅ የለበትም ሲሉም አስጠንቅቀዋል። ከጎርጎሮሳውያኑ ሚያዚያ ወር 2023 ጀምሮ ከሱዳን መንግስት ጦር ጋር በጦርነት ላይ የሚገኘው የሱዳን ፈጥኖ ደራሽ ኃይል በቅርቡ በምዕራብ ዳርፉር በምትገኘው የመጨረሻውን ወታደራዊ ምሽግ ኤልፋሽርን ተቆጣጥሯል። ቡድኑ ከ18 ወራት ከበባ በኋላ ኤልፋሽርን መቆጣጠሩን ተከትሎም ዘርተኮር ግድያዎችን ጨምሮ የሰዎችን እገታና ጭካኔ የተሞላባቸው ድርጊቶች መፈጸማቸውን የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋቹ ድርጅት ገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቮልከር ተርክ ከኤኤፍፒ ጋር በነበራቸው ቆይታ አሰቃቂ ወንጀሎች እየተፈጸሙ መሆናቸው ግልጽ ነው ሲሉ ገልጸው ከበባው ራሱ አሰቃቂ ወንጀል እንደነበር አጽንኦት ሰጥተዋል። ሰዎች ከበባ ውስጥ በነበሩበት ወቅት አስከፊ ሁኔታዎች ውስጥ ይኖሩ ነበር ያሉት ኮሚሽነሩ አክለውም ምግብና ውሃ እምብዛም አያገኙም ነበር። በዚህም የእንስሳትን መኖ ሳይቀር ለመመገብ መገደላቸውን የሚጠቁሙ ሪፖርቶች አሉን ብለዋል። የጅምላ ግድያ ስለመፈጸሙ የሚጠቁሙ እምነት የሚጣልባቸው ማስረጃዎች አሉን ሲሉም ገልጸው ሰዎች ይህንን አሰቃቂ ሁኔታ ለመሸሽ ሲሞክሩ የጥይት ሩምታ ሳይቀር ይከፈትባቸዋል ብለዋል። በተጨማሪም በጣም አሳሳቢ የሆኑ የአስገድዶ መድፈርና የወሲባዊ ጥቃቶች ሪፖርቶች መኖራቸውን ተናግረዋል። በቅርቡ በሱዳን ሰሜናዊ ኮርዳፋን ግዛት ከባራ ከተማና ቅራቢያው አቅራቢያው ከሚገኙ በርካታ መንደሮች ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ 200 የሚጠጉ ሰላማዊ ሰዎች መፈናቀላቸውን ዓለም አቀፍ የፍልሰተኞች ድርጅት አይኦኤም ማስታወቁ ይታወሳል። በተቋሙ የፍልሰተኞች ክትትል ማትሪክስ መሰረትም አዲሱ የተፈናቃዮች ማዕበል የተከሰተው የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ከጥቅምት 28 እስከ 30 ቀን 2018 ዓ.ም በፈጸመው ጥቃት መሆኑን የፍልሰተኞች ድርጅቱ እሁድ ዕለት ባወጣው መግለጫ አመላክቷል። ተቋሙ አክሎም ከጥቅም 16 2018 ዓ.ም ጀምሮ በባራ፣ ሸይካን፣ ራሃድ፣ ኡምረዋባ እና ኡምዳም ኡም ሀጅ አህመድ አካባቢ በተከታታይ በተፈጸሙ ጥቃቶች 38990 ሰዎች መፈናቀላቸውን ገልጿል። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ የሰብአዊ ተኩስ አቁም ለማድረግ እንደሚስማማ ከገለጸ ከአንድ ቀን በኋላ በአገሪቱ ዋና ከተማ ካርቱም የፍንዳታ ድምፅ ተሰምቷል። የሱዳን መንግስት፣ የውጭ ጣልቃ ገብነት እንደሆነ በመግለጽ ይህንን እቅድ ውድቅ አድርጎትም ነበር። የአገሪቱን ጦር በውጭ ቅጥረኛ ወታደሮች ላይ ከሚተማመን ዘረኛ ሽብርተኛ ታጣቂ ቡድን እኩል አድርጎ ለማቅረብ የሚደረግ ማንኛውንም ሙከራ እንደሚቃወምም አስታውቆ ነበር። የአገሪቱ ጦር ይህን አቋሙን ከገለጸ በኋላ የስምምነት እቅዱ ተቀይሮ ይሆን አይሆን ግልጽ አይደለም። ይሁን እንጂ በደቡብ አፍሪካ የሚገኙት የሱዳን አምባሳደር አገራቸው እቅዱን ለመቀበል ጊዜው ገና መሆኑን አርብ ዕለት በተካሄደው ጋዜጣዊ መግለጫ ላይ ተናግረዋል። አምባሳደሩ ኦስማን አቡ ፋቲማ አዳም መሐመድ በጦርነቱ መጀመሪያ ላይ ብዙ የተኩስ አቁም ስምምነቶች ነበሩን፣ ነገር ግን ከልምዳችን እንደምንረዳው ፈጥኖ ደራሽ ኃይሉ ለስምምነቶቹ ምንም አይነት ክብር አልነበረውም ብለዋል። የተኩስ አቁም ስምምነቶቹን የሚጠቀሙባቸው ወደ አዲስ ስራዎች ለመንቀሳቀስና መንግስት ላይ ለመዝመት ነው ሲሉም ተደምጠዋል። አምባሳደሩ የተባበሩት አረብ ኤምሬትሶች በተኩስ አቁም ንግግሮች ላይ መሳተፏን ተቃውመዋል። ለዚህም በምክንያትነት የጠቀሱት በአገሪቱ መንግስት የሚነሳው የተባበሩት አረብ ኤምሬቶች ለፈጥኖ ድራሽ ኃይሉ መሳሪያና የውጭ ተዋጊዎችን ታቀርባለች የሚል ክስ ነው። በማሊ ሶስት ግብፃውያን ታግተው የማስለቀቂያ አምስት ሚሊዮን ዶላር ተጠየቁ። የግብጽ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በማሊ የሚገኙ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉም ማሳሰቢያ ሰጥቷል። ከዋና ከተማዋ ባማኮ ወጥተው ወደ ሌሎች አካባቢዎች እንዳይንቀሳቀሱ ያስጠነቀቀው ሚኒስትሩ በማሊ የሚኖሩ ግብጻውያን እንቅስቃሴያቸው የተገደበ እንዲሆንም አሳስቧል። ማናቸውም አጠራጣሪ ጉዳይ ከገጠማቸውም ስልክ የሚደውሉበት ቁጥሮችንም ይፋ አድርጓል። ሚኒስቴሩ በመግለጫው የታገቱትን ሶስቱን ግብጻዊያን በተመለከተም ጉዳዩን በቅርበት እየተከታተለው መሆኑን ገልጾ ታጋቾቹን ለማስለቀቅ ከሚመለከታቸው ጋር ንግግር ማድረግ መጀመሩን አስረድቷል። ሚኒስትሩ ይህንን መግለጫ ለማውጣት የተገደደው ሶስት ዜጎቹ ታግደው የማስለቀቂያ አምስት ሚሊዮን ዶላር መጠየቃቸውን ተከትሎ ነው። ለእገታው የአልቃይዳ ክንፍ የሆነው ጃማኑስራት ኡል ኢስላምዋ ኢል ሙስሊም የተሰኘው ድርጅት ኃላፊነቱን እንደሚወስድም አስታውቋል። ከቅርብ ወራት ወዲህ በማሊ የውጭ አገር ዜጎች እገታ የተስፋፋ ሲሆን ከታገቱት ውስጥ የህንድ፣ የቻይና፣ የዩናይትድ ኤምሬትስ እና የኢራን ዜጎች ይገኙበታል። እገታውን የሚፈጽመውም ይህ ድርጅት መሆኑ ተገልጿል። ኤኤፍፒ እንደዘገበው ይህ ድርጅት ሁለት የዩናይትድ አረብ ኤምሬትስ ዜጎችን ካገተ በኋላ ለማስለቀቅ 50 ሚሊዮን ዶላር ተቀብሏል። አድማጮች ለሰዓቱ የያዝናቸው መረጃዎች ይህን ይመስላሉ። ሀሳብ አስተያየታችሁን አካፍሉን። በሌሎች መረጃዎች እንገናኛለን። ጤና ይስጥልኝ።